ሰላም እንዴት ውላችኋል ተመልካቾች? ከሰዓቱ የዜና ኢትዮጵያ ቢዝነስ ዘገባ ጋር ወይን ሸደጀኒ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክን እናመሰግናለን። በዛሬው ዜና ኢትዮጵያ ቢዝነስ ሰዓታችን ባልደረቦቻችን በቀጥታ መስመር እየገቡ መረጃዎችን ያደርሱናል። ብሩክታዊት አስራት ኢትዮጵያና ቻይና በተለያዩ ዘርፎች ለመስራት የተስማሙበት ውይይት የተካሄደ ይገኛል። እሱን በተመለከተ መረጃዎችን ታደርሰናለች። ከዛም ባለፈ መቅደስ እንዳለም ሳምሶን ገድሉም ይታዩኛል። መቅደስ እንዳለ በአዲስ አበባ በባለፈው በጀት አመት ገቢ አፈጻጸም ምን ይመስል ነበር፣ እንዲሁም የታማኝ ግብር ከፋዮች ለገቢ አፈጻጸሙ ምን አይነት ፋይዳ አላቸው የሚለውን መረጃዎችን ታደርሰናለች። ሳምሶን ገድሉም የህዝብ ተወካዮች ምክር ቤት ነው የሚገኘው። የመንግስት የወጪ አስተዳደርና ና ቁጥጥር ቋሚ ኮሚቴ ቋሚ ኮሚቴ ውይይት እያካሄደ ነው። እሱን የተመለከተ መረጃዎችን ያደርሱናል። በቅድሚያም በ2018 በጀት ዓመት የመንግስት ሀብት ለታለመለት አላማ ብቻ እንዲውል ለማድረግ በቅንጅት እንደሚሰራ ተጠቆመ። የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ቋሚ ኮሚቴ በ2018 በጀት ዓመት የኦዲት ባለድርሻ አካላት የትብብር ፎረም እቅድ ላይ ውይይት አካሂዷል። በውይይቱ ላይ የተገኙት ባለድርሻ አካላት የኦዲት ክፍተት ላልተገኘባቸው ተቋማት እውቅናን መስጠት፣ ማበረታታት እንደሚገባም አንስቷል። ተመልካቾች እዚህ ጉዳይ ላይ እንቆያለን። ውይይቱን እየተከታተለ የሚገኘው ባልደረባችን ሳምሶን ገድሉ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመር ላይ ይገኛል። ሳምሶን እንዴት ውልሃል? በእቅድ ውይይት መድረኩ ላይ በ2018 በጀት ዓመት ከኦዲት ክትትልና ቁጥጥር አንጻር ምን ምን ተግባራት ይከናወናሉ ተባለ የሚለውን መረጃዎችን አድርሰን አመሰግናለሁኝ። እንግዲህ ዛሬ የተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በ2018 በጀት ዓመት የኦዲት ባለድርሻ አካላት የትብብር ፎረም የእቅድ ውይይት አድርጓል። በዚህ እንግዲህ በእቅድ ውይይቱ ላይ በርካታ ሀሳቦች ተነስተዋል። በተለይ በ2017 ዓመተ ምህረት የነበሩ መልካም ጎኖችን በተለይ በዚህ በኦዲት ግኝት ሪፖርቶች በተመለከተ እነሱን በመከታተልና በመቆጣጠር ረገ ረገድ የነበሩ መልካም ጎኖችን በማስቀጠል በ2018 እንዲሁ በተለይ ነቀፌታ የተገኘባቸውን መስሪያ ቤቶች ነቀፌታቸውን አርመው ወደፊት እንዲመጡ ማድረግ ረገድ የአቅም ማጎልበቻ ስልጠናዎችን በመስጠት ከዛ ባለፈ ደግሞ በኦዲት በተመለከተ ደግሞ ያሉ ግንዛቤ ክፍተቶችን በመሙላት ጭምር ሰፊ ስራዎች እንደሚሰሩ ተጠቁሟል። ከዛ ባሻገር እንግዲህ እንግዲህ የኦዲት ቅሬታ የሌለባቸው ተቋማት ደግሞ ምሳሌ ሆነውም ሊጠቀ መጠቀሱ ይገባል። እና በ2018 በጀት ዓመት እንደው የማበረታቻ የእውቅና እንኳን ማግኘት የሚችሉበት እድል ቢኖር የሚሰጣቸው እድል ቢኖር ለሌሎቹ መስሪያ ቤቶች መነሳሻ መሆን ይችላሉ የሚሉ ሀሳቦችም ጭምር ተነስተዋል። እንግዲህ እነዚህ ሁሉ ነገሮች መነሻቸው እንግዲህ ባለፉት ዓመታት በዚህ በኦዲት ግኝትን በማስተካከል ረገድ በተለይ ከ2014 ጀምሮ የነበረው የኦዲት ግኝትን የማስተካከል መጣኔው በ አስራ አራት በተለይ ከፋይናንስ ጋር ከገንዘብ ጋር በተገናኘው የማስመለስ ምጣኔው አሁን ባለፈው ዓመት ወደ 14 በመቶ ከፍ ብሏል። ይህ እንግዲህ ቀላል የሚባል ለውጥ አይደለም የሚሉ ሀሳቦች ተነስተዋል። ምክንያቱም ባለፉት ዓመታት የነበሩት ምጣኔዎች በጣም ዝቅተኛ የሚባሉ ከመሆናቸው አንጻር አስራ አራት በመቶ መመለስ ያለባቸውን ወይም ሊመለሱ የሚገባ ገንዘብ በማስመለስ ረገድ የተሰራው ስራ ስኬታማ ነው ተብሎ መነሳት የሚችል የሚሉ ሀሳቦች ተነስተዋል። እንግዲህ ትልቁ የዚህ ፎረም አላማ በኦዲት ግኝት ክፍተቶች ላይ ያሉ መመለስ ያለባቸውን በማስመለስ ክፍተቶች ያሉባቸውን በማረም ከዛ ባለፈ ደግሞ ተጠያቂነትን በማስፈን ረገድ ደግሞ ባለድርሻ አካላት ተቀናጅተው ሊሰሩ ይገባልና እነዚህም ባለድርሻ አካላት ተቀናጅተው እንዲሰሩ ከማድረግ አኳያ ያሉ ክፍተቶችን ለማረም የሚያስችል እንደሆነ ተጠቁሟል። እንግዲህ ዛሬ ላይ ከፍትህ ሚኒስቴር ከተለያዩ ከገንዘብ ሚኒስቴር እንዲሁም ደግሞ ከመንግስት ወጪ አስተዳደር፣ ከመንግስት ግዢ ባለስልጣን እንዲሁም ሌሎች ይህ ጉዳዩ ከሚመለከታቸው ጸረ ሙስናን ጨምሮ ጉዳዩ የሚመለከታቸው ባለድርሻ አካላት ተገኝተው ነበረ። ተጠያቂነትን በማስፈን ረገድ ደግሞ ወደፊት በተለይ በቅንጅት መስራት ትልቁ አስፈላጊ ጉዳይ መሆኑ ተነስቷል። ከዛ ባሻገር ደግሞ እዚሁ በሕዝብ ተወካዮች ምክር ቤት ውስጥ ያሉ ቋሚ ኮሚቴዎችም እርስ በርስ የአንዱ ኮሚቴ ውስጥ ያለው ከሌላኛው ጋር በተለይ በጀትን በተመለከተ ኦዲትን፣ ግኝትን በተመለከተ ተቀናጅተው መስራት እንደሚገባቸው ተነስቷል። ለሰዓቱ ያሉ መረጃዎች እነዚህን ይመስላሉ። ባልደረባችን ሳምሶን ገድሉ ለሰጠን መረጃ እናመሰግናለን። መልካም ቀን ይሁንልህ። እንቀጥላለን ተመልካቾቻችን። ኢትዮጵያና የቻይና ሻንዚ ግዛት በኢኮኖሚ በንግድ ዘርፎች በተለይም በቱሪዝም በማምረቻ በአይሲቲና በሌሎች ዘርፎች በጋራ ለመስራት ተስማሙ። ስምምነቱ የታዳሽ ኃይልና የተፈጥሮ ሀብቶችን ልማት እንደሚያካትትም ተገልጿል። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ተመልካቾቻችን ስምምነቱን እየተከታተለች የምትገኘው ባልደረባችን ብርክታዊት አስራት መረጃዎችን ልታደርሰን በቀጥታ መስመራችን ላይ ትገኛለች። ብርክታዊት እንዴት ውለሻል? በትብብር መድረኩ የኢትዮጵያንና የቻይናን ሻንዚ ግዛት ኢኮኖሚያዊ የንግድ ትብብር በማጠናከር አንጻር ምን ምን ሀሳቦች ተነሱ? የሚለውን ያሉሽን መረጃዎች አድርሺ። አመሰግናለሁ። ወይን ሸት እንዴት ውለሻል? እንግዲህ ተመልካቾችም እንዴት ውላችኋል? እንደሚታወቀው ኢትዮጵያና ቻይና ለረጅም ዓመታት የፖለቲካ የማህበራዊ፣ እንዲሁም ደግሞ በኢኮኖሚ ዘርፎች በትብብር ሲሰሩ መቆየታቸው ይታወቃል። እንግዲህ ከዚህ ጋርም በተገናኘ በዛሬው ዕለት ኢትዮጵያና የቻይና ሻንዚ ግዛት በጋራ በተለይም ደግሞ በንግዱና ና በኢኮኖሚው ዘርፍ በጋራ ለመስራት የሚያስችላቸውን ስምምነት አካሂደዋል። እንግዲህ በዚህም ስምምነት ዋነኛ ትኩረት የሚያደርገው በተለይም ደግሞ በቱሪዝም፣ በታዳሽ ኃይሎች፣ በማኒፋክቸሪንግ እና በሌሎችም ዘርፎች ደግሞ በጋራ ለመስራት የሚያስችላቸውን ስምምነት ነው ያደረጉት። ይህም ደግሞ በተለይም ደግሞ ኢትዮጵያ ከቅርብ ጊዜያት በኋላ በኢኮኖሚዋ ላይ ትልቅ ማንሰራራቶች እየታዩ መሆኑ ይታወቃል። እንግዲህ በተለይም ደግሞ የማክሮ ኢኮኖሚ ማሻሻያው በተለያዩ የኢኮኖሚክ ሪፎርሞች ባደረገችው ምክንያት ደግሞ የሀገሪቱ ኢኮኖሚ በትልልቅ ሁኔታዎች ለውጦች እየተመዘገቡ ይገኛሉ። በተለይም በግብርናውና በማኒፋክቸሪንግ ዘርፍም ትልልቅ ለውጦች እየተመዘገቡ ይገኛሉ። ይህንንም ዘርፍ ደግሞ ቻይና በመደገፍ እንዲሁም ደግሞ ለሁለቱም ሀገራት ሰዎች የልምድ ልውውጥ በማካሄድ በጋራ ለመስራት የሚያስችላቸው መሆኑን የተነገረው ማለት ነው። እንግዲህ እንደሚታወቀው ኢትዮጵያ በታዳሽ ኃይልም ዘርፍ በርካታ ስራዎችን እየከወነች መሆኑ ይታወቃል። ቻይናም ተመሳሳይ ስራዎችን እየከወነች ትገኛለች። ስለዚህ ይህንን ስራም በጋራ አጠናክረው በመስራት በሁለቱም ኢኮኖሚ ላይ እንዲሁም ደግሞ በታዳሽ ኃይሎች ላይ ጠንካራ የሚባል ስራ በመስራት የሁለቱንም ሀገራት ኢኮኖሚ ለማሳደግ የሚያስችልም ስምምነት ነው ማለት ነው። እንግዲህ ከዚህ ጋርም በተገናኘ በመድረኩ የተገኙት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን እንግዲህ ኢትዮጵያ ለንግድና ኢንቨስትመንት የተመቸ እምቅ አቅም ያላት ሀገር ከመሆኗ ጋር በተገናኘ ለዚህም ደግሞ የቻይና ባለሀብቶች በሀገር ውስጥ መጥተው ማዕለናያቸውን በማፍሰስ ምቹ ሁኔታዎች እንደሚፈጠርላቸው እየተፈጠረላቸውም ይገኛል። በዚህም ደግሞ በተለይም ደግሞ ለኢትዮጵያ ወጣቶች ትልልቅ የእውቀት ሽግግርና የክህሎ ስልጠና እያገኙበት እንዲሁም ደግሞ እውቀታቸውን ክህሎታቸውን እያዳበሩበት በተለያዩ በሚሰማሩበትም ስራ ስኬታማ የሆነ ውጤቶችን እያሳዩ ይገኛሉ። ከዚህም ባሻገር ደግሞ ለበርካቶችም የስራ እድል የተፈጠረበት መስክ ነው ማለት ነው። ስለዚህ በቀጣይም ይህንን ትብብር በማጠናከርና ይህንን ትብብር በማሳደግ ለሁለቱም የኢኮኖሚ ሀገራት ለሁለቱም ሀገራት ኢኮኖሚ እድገት ትልልቅ አስተዋጽኦ የሚያበረክቱበትን ስራዎች እንደሚከውኑ ነው በመድረኩ የተነሳው ማለት ነው። ብርክታይት፣ እናመሰግናለን። ለመረጃዎችሽ መልካም ቀን ይሁንልሽ። በአዲስ አበባ ከሰሞኑ ከ380 በላይ የሚሆኑ ታማኝ ግብር ከፋዮች የፕላቲኒየም የወርቅና የብር ደረጃ እውቅና አግኝተዋል። እነዚህ ግብር ከፋዮች የከተማዋን የገቢ እቅድ ለማሳካት የተደረገው ርብርብ ግቡን እንዲመታ ሀገራዊ ኃላፊነታቸውን በሚገባ ተወጥቷል። ከዚህ በተጨማሪ በአዲስ አበባ በአዲስ መልክ እንድትገነባም የጎላ ሚና ተጫውተዋል ነው የተባለው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ባልደረባችን መቅደስ እንዳለ በቀጥታ መስመራችን ላይ ተገኝታለች። መቅደስ፣ እንዴት ውለሻል? የአዲስ አበባ ያለፈው አመት የገቢ እቅድና አፈጻጸም እንዴት ይገለጻል? ይህን እቅድ ከዳር ከማድረስስ አንጻር የታማኝ ግብር ከፋዮች ሚና እንዴት እንደሚገለጽ ንገሪን። አመሰግናለሁ። እንዴት ውላችኋል ተመልካቾች። እንግዲህ ቀደም ሲል ጠቆመ እንዳደረግሽው በተለይ መንግስት የዜጎችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እድገት ለማፋጠን እንግዲህ ኃላፊነት አለበት። ይህንኑ ኃላፊነትም ለመወጣት መንግስት የራሱ ገቢ አስፈልጓል። ይህን ገቢ ከሚያገኝባቸው መንገዶች አንዱም ግብር እንደሆነ ይታወቃል። ይህን እንግዲህ ለሀገር እድገት ጠቃሚ የሆነ ግብር በኃላፊነት በታማኝነት የከፈሉ ግብር ከፋዮች በፌዴራልም ሆነ በአዲስ አበባ ከተማ ደረጃ እውቅና እንደተሰጣቸው አይዘነጋም። እንግዲህ እውቅና ያገኙት ግብር ከፋዮች በተለይ በእነዚህ በሁለቱ መርሃ ግብሮች ዋናው ዓላማም። በተለይ ለህግ ተገዥነት ለህግ ተገዥ የሆኑ ግብር ከፋዮችን እውቅና መስጠት፣ በሌላ በኩል ደግሞ በተለይ ወደ ግብር ስርዓቱ ያልገቡ ግብር ከፋዮችንም ወደ መስመር ለማምጣት ያለመ እንደሆነም እንግዲህ በእነዚህ መርሃ ግብሮች ተነስቷል። በአዲስ አበባ ደረጃ ከ387 በላይ ግብር ከፋዮች እውቅና ተሰጥቷቸዋል። በፌዴራል ደረጃ ደግሞ ሰባት መቶ ግብር ከፋዮች እውቅና እንደተሰጣቸው አይዘነጋም እንግዲህ እውቅናው በብር በፕላቲኒየም እንዲሁም ደግሞ በወርቅ ደረጃ እንዲሁም በልዩ ሁኔታ የተሸለሙም ነበሩ። እንግዲህ ከተሰጣቸው ከዚህ የእውቅና ባለፈን በተለይ የወርቅና የፕላቲኒየም ደረጃ ግብር ከፋዮች አምባሳደር ተብለው የግብር ከፋይ አምባሳደር ተብለው በከተማ አስተዳደሩ በሁሉም የመንግስት አገልግሎት ተቋማት እንዲሁም ኩነቶች የቅድሚያ ቅድሚያ የሚስተናገዱበት ወይም የቪአይፒ ፕሮቶኮል እንዲያገኙ መወሰኑ አይዘነጋም። እንግዲህ እውቅና የተሰጣቸው እነዚህ ግለሰቦች ይህንኑ ተግባር አጠናክረው እንዲቀጥሉ የብርና የወርቅ ተሸላሚ ግብር ከፋዮችም ወደ ፕላቲኒየም እንዲያድጉ ተግተው እንዲሰሩ እንደዚሁ በእነዚህ መርሃ ግብሮች ተገልጾ ነበር። እንግዲህ ተሸላሚዎቹ የተሰጣቸው እውቅና የበለጠ እንዲሰሩ እንዲተጉ፣ ወደ ፕላቲኒየም እንዲያድጉም ፍላጎት እንዳላቸው በእነዚህ መርሃ ግብሮች ኢቢሲ ተገኝቶ ባነጋገራቸው ጊዜ የገለጹት ሀሳብ ነበር። ሌላው ደግሞ እንግዲህ እነሱ የከፈሉት ግብር በከተማ አስተዳደሩ ላይ ያሉ የልማት ስራዎችን ሲመለከቱም ግብሩ ምን ላይ እንደዋለም እንዳዩ እንደተደሰቱም እንግዲህ ለኢቢሲ ተናግረዋል። በተጨማሪም እንግዲህ በተያዘው የ2018 በጀት አመት የታቀደውን ያህል ገቢ እንዲሰበሰብ ግብር ከፋዩም አመራሮችም ተቀናጅተው መስራት እንዳለባቸውም ተጠቁሟል። ለአሁን ያለኝ መረጃ ይኖ አመሰግናለሁ። ባልደረባችን መቅደስ እንዳለ ለሰጠሽን መረጃ እና አመሰግናለን። መልካም ቀን ይሁንልሽ። እንቀጥላለን፣ ተመልካቾቻችን ኦሮሚያ ባንክ ተደራሽ የብድር አገልግሎት ለሁሉም ዜጎች በሚል መሪ ቃል ለአንድ ወር የሚቆይ የሚልኪ ዲጂታል የብድር አገልግሎት ንቅናቄን አስጀመረ። ባንኩ ሚልኪ የተሰኘ ያለምንም የዋስትና ማስያዣ ብድር መስጠት የሚያስችል የዲጂታል ብድር አገልግሎት መተግበሪያ ስራ ላይ ከዋለ አራት ወራትን አስቆጥሯል። በዚህም ለ7500 ዜጎች ከ250 ሚሊዮን ብር በላይ ብድር ማቅረቡን የኦሮሚያ ባንክ የዲጂታል ባንኪንግ ቺፍ ኦፊሰር እርስቴ ወልደ ማርያም ተናግረዋል። የብድር አሰጣጥ ስርአቱ በዋስትና ጦት ምክንያት ከፋይናንስ አቅርቦት ርቀው የቆዩ የህብረተሰብ ክፍሎችን ተደራሽና ተጠቃሚ ለ ማድረግ ታስቦ እየተዘጋጀ ነው ያሉት ኃላፊው ስምንት አይነት አገልግሎቶችን የያዘ ዘመናዊ መተግበሪያ ነው ብለዋል። ስትል የዘገበችው ባልደረባችን ኤዶማ ማረ ነች። ተመልካቾች አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአንድ መቶ አርባ አምስት ብር ከ84 ሳንቲም እየተገዛ በአንድ መቶ አርባ ስምንት ብር ከ76 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ በበኩሉ አንዱን የአሜሪካን ዶላር በአንድ መቶ አርባ ስድስት ብር ከ51 ሳንቲም እየገዛ በአንድ መቶ አርባ ዘጠኝ ብር ከ44 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ ግብይት መረጃዎችን ደግሞ ተከታተሉ። ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ወይን ሸደጀን የነበርኩኝ በያላችሁበት መልካም ቀን ተመኘው።